አድማጮች፣ አንድ ሊደመጥ የሚገባ ወሳኝ ሰበር ዜናን ይዘንላችሁ መጥተናል። እንግዲህ ብዙዎቻችሁ ዘመነን ታቁታላችሁ፣ ዘመነ ካሴን ታቁታላችሁ። በተለይም ደግሞ በአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን ተከትሎ ከፊት ለፊት ተጠቃሽ የሆነው አርበኛ ዘመነ ካሴ ነው። ዘመነ ካሴን ለማታቁት በጎጃም የፋኖ ኃይሎች ጠቅላይ አዛዥ መሆኑ ይታወቃል። አሁን ላይ ዘመነ ካሴ የብልጽግና ሰዎችን በከፍተኛ ሁኔታ አጣብቂኝ ውስጥ በከፍተኛ ሁኔታ እንቅልፍ የነሳ ከፍተኛ ተዋጊና ከፍተኛ አርበኛ የጦር ጠበብት ስለመሆኑ የሚታወቅ ነው። አድማጮች በተለይም በጎጃም የሚገኘው አርበኛ ዘመነ ካሴ በፖለቲካ ብሎም ደግሞ በትጥቅ ትግሉና በዲፕሎማሲው በኩል የብልጽግናን ሰዎች እንቅልፍ እንደነሳቸው እየተገለጸ ነው የሚገኘው። አሁን በጎጃም ስለሚገኘው ስለ አርበኛ ዘመነ ካሴ ሊደመጥ የሚገባው ወሳኝ ሰብር ዜናን ይዘንላችሁ መተናል። እንግዲህ በመላው የአማራ ክልል ከተሞች በፋኖና በፌዴራል መንግስቱ በኩል እየተካሄደ የሚገኘው ውጊያ አሁንም ቢሆን ተባብሶ ቀጥሏል። የፌዴራል መንግስቱም የፋኖን ኃይሎች ለማጥፋት በተደጋጋሚ በድሮን በሜካናይዝድና በጦር ጀቶች የታገዙ ከፍተኛ ውጊያዎችን እያካሄደ ይገኛል። ያም ሆኖ ግን የፌዴራል መንግስቱ እያካሄደ የሚገኘው ውጊያ የተሳካለት አይመስልም። በተለይም እነ አብይ አህመድና እንዲሁ ታማኝ ጄኔራሎቹና አዋጊዎቹም የፋኖን ኃይሎች በጥቂት ጊዜያት እንዲያጠፉ እንዲደመስሱ ትዕዛዝ ተሰጥቷቸው እንደነበር ከዚህ ቀደም በተደጋጋሚ መዘገባችን የሚዘነጋ አይደለም። ያም ሆኖ ግን የፋኖን ኃይሎች እነሱ ባሰቡት ልክ ትጥቅም ቀበቶም እናስፈታለን፣ እንዲሁ ደግሞ የፋኖ ኃይሎች አያሳስቡንም፣ ተበትነዋል፣ ዘጠና በመቶ የአማራን ክልል ከተሞችም ነጻ አውጥተናል በሚል በመንግስት የቴሌቪዥን ጣቢያዎች በኩል እንደደነፉት ሁሉም ነገር አልጋ ባልጋ ሊሆንላቸው አልቻለም። የፋኖ ኃይሎችም መጥፋት አልቻሉም። እንደውም የፋኖን ኃይሎች እናጠፋለን እንደመስሳለን በሚል ያለ የሌለ ኃይላቸውን፣ አቅማቸውን፣ ታንኩንም ባንኩንም በድሮን በሜካናይዝድ የታገዙ ውጊያዎችን፣ እንዲሁ ደግሞ የጦር ጄቶችን እየተጠቀሙ ሙሉ አቅማቸውን ተጠቅመው ውጊያዎችን ቢያካሂዱም ሊሳካ አልቻለም። የፋኖ ኃይሎች እየተዋጉ የሚገኙት ሶስት ክላሽ ይዘው ነው ተብሎ ቢባልም፣ አሁን ላይ ግን የፌዴራል መንግስቱ የፋኖን ኃይሎች ወደ መማጸን መምጣቱን እየተመለከትን ነው የምንገኘው እና አብይ አህመድ ከዚህ ቀደም የፋኖን ኃይሎች እውቅና አንሰጥም በሚል በፍጹም ስማቸውን ላለመጥራት፣ ጽንፈኛው፣ አንድ ጊዜ ደግሞ ጫካ የሚገኙ ሽፍታዎች ናቸው ሲሉ ቢቆዩም። አሁን ላይ ግን የፋኖ ኃይሎች እያካሄዱ የሚገኙትን ውጊያ በአፋጣኝ እንዲያቆሙና ከፌዴራል መንግስቱ ጋር እንዲደራደሩ እየተጠየቀ የሚገኘው በና አብይ አህመድ በኩል ነው። እንደምታስታውሱት ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ወደ ጎንደር፣ እንዲሁ ወደ ባህር ዳር ማቅናታቸው የሚዘነጋ አይደለም። ታዲያም በዛውም የፋኖን ኃይሎች ባካቸው የምታካሄዱት ውጊያ ይበቃሉ ወደ ሰላማዊ መንገድ ኑ በሚል እየተለማመጡ እንደሚገኙ የሚታወቅ ነው። ውድ አድማጮች፣ አሁን ላይ ስለ ዘመነ ካሴ ደግሞ እየሰማን የምንገኘው በተለይ የብልጽግና ሰዎችን እንቅልፍ የነሳው የዘመነ ካሴ ጉዳይ፣ ዘመነ ካሴ በቀጥታም ከኤርትራው ፕሬዚዳንት ከኢሳያስ ጋር ግንኙነት እንዳለው የሚያመላክቱ መረጃዎች እየወጡ ይገኛሉ። ዘመነ ካሴ ከፕሮፌሰር ብርሃኑ ነጋ ጋ እንዲሁ በጫካ በነበረበት ጊዜ ግንቦት ሰባት ውስጥ ማለት ነው ከፕሬዝዳንት ኢሳያስ ጋር በቀጥታ ይገናኝ እንደነበር የተገለጸ ሲሆንም፣ አሁንም የፋኖ ኃይሎች ወደ ትጥቅ ትግል ከገቡ በኋላ በዘመነ ካሴና በፕሬዝዳንት ኢሳያስ መካከል ያለው ግንኙነት ስለመጠናከሩ እንዲሁ ዘመነ ካሴ በተደጋጋሚ ወደ አስመራ እንደሚያቀናና ፕሬዚዳንት ኢሳያስን እንደሚያወያይ ሁለቱ መካከል ጥብቅ የተባለ ግንኙነት እንዳለ እየተሰማ ነው የሚገኘው። ታዲያ ይህ ጉዳይ የአራት ኪሎን ቤተ መንግስት ሹማምንት የብልጽግና ባለስልጣናትንም በከፍተኛ ሁኔታ ድንጋጤ ውስጥ የከተተ ስለመሆኑ እንዲሁ እየተሰማ ነው የሚገኘው። አድማጮች ይሄንንም ተከትሎ አሁን ላይ እነ አብይ አህመድ በመላው የአማራ ክልል ከተማዎች እየተካሄዱ የሚገኙ ውጊያዎችን ለማቆም መጠነ ሰፊ እንቅስቃሴዎችን እያካሄዱ እንደሚገኙም እየወጡ የሚገኙ መረጃዎች ያመላክታሉ። በተለይ ቄሶች፣ ሸሆች፣ ቀሳውስቶች፣ አዛውንቶች፣ ተሰሚነት ያላቸው ግለሰቦችም የፋኖ ኃይሎች ወደሚገኙባቸው ይዞታዎች ገብተው እየተማጸኑ ይገኛሉ። ስለምታዳምጡን አመሰገንን። ሰላም ሁኑልኝ።